በኮሪያ ውስጥ በጣም የሚፈሩ አደገኛ ነፍሰ ገዳዮች አሉ። ታዲያ እነዚህ ነፍሰ ገዳዮች ሁሉም የየራሳቸው ምርጥ ብቃት ያላቸው ሲሆን፣ ሁሉም ግን በአንድ ድምጽ የሚስማሙለት የሚፈሩት፣ የሚያከብሩት አንድ ሰው አለ። ይህ ሰው ማንቲስ ይባላል። ማንቲስ ጥበበኛው ነፍሰ ገዳይ። እባካችሁን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ አግዙን፣ ምንም አይቆርጥባችሁም። በኮሪያ ውስጥ ያሉት ነፍሰ ገዳዮች በሙሉ የሚያውቋቸው ሁለት ህጎች አሉ የመጀመሪያው ማንኛውም ነብሰ ገዳይ ከድርጅት ውጪ መስራት አይችልም። ሁሉም ነብሰ ገዳዮች ኮንትራት ይዘው የሚሰሩለት ድርጅት ያስፈልጋቸዋል። ሁለተኛ፣ ማንኛውም ነብሰ ገዳይ ቢሆን በእድሜ ትንሽ የሆነን ሰው አይገልም። የፈልገውን ያህል ገንዘብ ሊሰጠው ይችላል። ብቻ እነዚህ ሁለት ህጎች የግድ መከበር አለባቸው። ከድርጅት ውጭ ያሉ ዘላል ነብሰ ገዳዮች ደግሞ የተወገዙ ናቸው። ትዕይንቱ ሲቀየር ሁለት ነብሰ ገዳዮች እንዲገሉ የተላኩትን ሰዎች ገለዋል። አንደኛውም ከግድያ በኋላ ሽንቱን ለመሽናት ገብቶ ሳለ ሌላኛው ደግሞ መኪና ውስጥ ቁጭ ብሎ እየጠበቀው ነው። መጸዳጃ ቤት ያለው ሰውም አንድ ሰው ድምፁን ከፍ አርጎ ሁለቱን ህጎች ሲያነብ ይሰማል። ያለ ድርጅት አትንቀሳቀሱ፣ በዕድሜ ትንሽ የሆኑትን አትግደሉ የሚለውን ሕግ እንዴት ትረሱት አላችሁ እያለም የሚያነበውና የሚናገረው ሚንኪው የተባለው ሰው ነው። ሚንኪው እነዚህ ሁለት ነብሰ ገዳዮች ትናንሾችን በመግደል ህጉን እንደጣሱ አውቋል። እናም ወደ ውስጥ ከመግባቱ በፊት መኪና ውስጥ የነበረውን የገደለው ሲሆን አሁን በተራው ይሄኛውንም ሊገለው ነው። ጥፋቱን የሚያውቀው ነብሰ ገዳይ ደግሞ ወዲያውኑ ከዛ ክፍል በመውጣት እየሮጠ ለማምለጥ ይሞክራል። የዚህን ጊዜም ከሚንኪው ጋር የሚሰራው ማንቲስ የተባለው የከተማው ኃይለኛ ነብሰ ገዳይ በመንገዱ ላይ ያገኘዋል። ማንቲስ በዚህ ከተማ ውስጥ ያሉት ነብሰ ገዳዮች ምን ያህል አደገኛ እንደሆነ ሁሉም ያውቃሉ። ይሄኛው ግን ለነብሱ ሲል ከማንቲስ ጋር ለመፋለም የሞከረ ሲሆን ማንቲስም ትንሽ ከሰው ጋር ከተደባደበ ስለቆየ በአንድ ጊዜ አልገደለውም። ይልቁንም በዚህ ሰው ነብስ እየተደበረበት የሰውነት ክፍሉን አንድ በአንድ እየቆረጠ አሰቃይቶ ገሎታል። በዚህ ነብሰ ገዳዮች ዓለም ውስጥ ከፍተኛ ቦታ የሚሰጠው ሚንኪው ነው። የሚገርመው ግን ሚንኪው ራሱ ሳይቀር የሚፈራው ይሄ ነብሰ ገዳይ ማንቲስ ይባላል። ትዕይንቱ ሲቀየር ማንቲስ ወደ ኮሪያ ተመልሷል። እናም ወደ ኮሪያ ሲመለስ ለትንሽ ጊዜ እሱ ከዚህ ከተማ ቢወጣ በከተማ ውስጥ ኃይለኛ የነብሰ ገዳዮች ቡድን መሪ ተገሎ ጠብቆታል። ይህንን ያደረገችው ደግሞ ጊል ቦክሱ የምትባል ሴት ነች። ማንቲስም ይህንን አሳዛኝ ዜና ከጓደኛው ከጄ የሰማ ሲሆን አሁን አንዴ እሱ ወደ ከተማው ስለተመለሰ ከዚህ በኋላ ማንም እንደማይፈነጭ እየነገራት ነው። በስልክ ውስጥ ሆና የምታወራው ጄ ራሷ ኃይለኛ ነብሰ ገዳይ ነች። እናም ለማንቲስ ስትነግረው አሁን ላይ ትልቁን ቡድን የሚመራው ሰው በመሞቱ ምክንያት ምንም ትልቅ ቡድን የለም። ትንንሽ ቡድኖች ደግሞ ትልቅ ቡድን ለመሆንና ከፍታ ላይ ለመቀመጥ እየተወዳደሩ ነው። በአሁኑ ሰዓት አንተን ሁሉም ሰው ይፈልግሃል። እንግዲህ ከየትኛው ቡድን ጎን ቆመ ከፍ ያለ ስም እንደምትሰጠው አስብበት በማለት ጄ ሁሉም ቡድኖች ማንቲስን ለዝናቸው ሲሉ እየፈለጉት እንደሆነ ትነግረዋለች። አሁን ላይ ጂ በገንዘብ እጦት ምክንያት ያሉበት ድርጅት ሊፈርስ እንደሆነ አውቃለች። ለዚህም መፍትሄ ለመፈለግ ከማንቲስ ጋር አንድ ላይ ወደ መጠጥ ቤት ሄዱ ሲሆን፣ በዚህም ጓደኞቻቸው ያንግ ሱሚን፣ ፑማሊ እንዲሁም ኪም ዶንግ ዩንግ የተባሉት ሰዎች ይገኛሉ። ጓደኞቹም በአሁኑ ሰዓት ተቀጥረው ሊሰሩበት ጥሩ ገንዘብ ሊያገኙ በሚችሉ ድርጅት ስለሌለ የራሳችን ድርጅት እንክፈት፣ በራሳችን እንቋቋም የሚል ሀሳብ ከጂ ተነስቶላቸዋል። የተቀሩትም ቢሆን ነሱሚን ፑማ ኪም በዚህ ሐሳብ ተስማምተዋል፣ ከማንቲስ በስተቀር። ማንቲስ እንደሚላቸው ከሆነ ድርጅት መክፈትና ማስተዳደር ቀላል አይደለም። ሁላችንም ያንን ቦታ እንፈልገዋለን፣ ግን እመኑኝ ማስተዳደሩ ቀላል አይሆንልንም በማለት በራሳቸው ድርጅት መክፈቱን አልተስማማበትም። ትዕይንቱ ሲቀየር ማንቲስና ጄ ለብቻቸው ስለ ድርጅቱ ጉዳይ የተከራከሩ ነው። ማንቲስ የሚለው ከዚህ በፊት የነበሩት ሰዎች አለቃ የነሱ ቤተሰቦች አሁንም ድርጅቱን ሊያስቀጥሉት ይችላል፣ እኛ ዝም ብለን በመሃል መግባት አንችልም፣ እንሞታለን። የሚለው ጄ ግን ጊብሱን ስትገላቸው ሁሉንም ያጠፋቸው ማንም የቀረ የለም፣ በማለት የራሳቸውን መክፈት እንደሚችሉ ትነግረዋለች። ማንቲስም በዚህ ሀሳብ ተስማምቷል። ከዚያ በፊት ግን የተወሰኑ የማጣራት ስራዎችን መስራት ይኖርበታል። የመጀመሪያ ስራውም ከዚህ በፊት ይሰሩበት የነበረው ድርጅት ውስጥ ትልቅ ቦታ የነበረው ዶክ ጎን ማግኘት ነው። ዶክንም ለማግኘት እየሄደ በነበረ ሰዓት ቤንጃሚን የተባለ ሰው በመንገዱ ላይ ገባበት ሲሆን ሰውየው ሶፍትዌር እየሰራ ብዙ ገንዘብ እንደሚያፍስ እንደ ማንቲስም ያለ ሰው እንደሚያስፈልገው በመጥቀስ የቢዝነስ ካርዱን ሰጥቶታል። ቀጥሎ ማንቲስ እዚህ የመምጣቱ ዋና አላማ የሆነው ዶክን አግኝቶታል። እነዚህ ሁለት ሰዎች ከበፊት ጀምሮ በጣም ይቀራረባሉ። ማንቲስ የሚለውንም ስም ሳይቀር ያወጣለት ይኸው ሰው ነው። ዶክም ከተገናኙ በጣም ስለቆዩ ማን የተሻለ ተምሯል፣ ማን የተሻለ ይፋለማል የሚለውን ለመፈተን ሁለቱም እርስ በእርስ መደባደብ ጀምረዋል። ቀጥሎም ቁጭ ብለው እያወሩ በነበረ ሰዓት ማንቲስ ዶክን ለምን ከቡድኑ እንደለቀቀ ይጠይቀዋል። ዶክ ከድርጅቱ የወጣው ድርጅቱ ከመበተኑና አለቃቸው ከመገደሉ በፊት ነው። ዶክም ምላሽ ሲሰጥ ከአለቃው ማከንት ጋር እንዳልተግባባና እሱ ፈልጎ ሳይሆን በአለቃው ግፊትም ከዛ ድርጅት መባረሩን ይናገራል። በመቀጠልም ማንቲስ ጄ፣ ጎበዝ ነብሰ ገዳይ ነች፣ ታዲያ እሷ ለምን አልተቀጠረችም? በማለት ዶክን ይጠይቀዋል። ዶክም ጄ ከኔ ጋር የግል ግንኙነት ስለነበራት በእኔ ምክንያት ያልተቀጠረችው በማለት ጂ ያልተቀጠረችበትንም ምክንያት ይናገራል። ትዕይንቱ ሲቀየር ማንቲስ ወደ ጓደኞቹ ጋር ተመልሷል። እናም ከዚህ በፊት ሲጨቀጭቁት የነበረውን የራሳችንን ድርጅት እንክፈት በሚለው ሐሳብም ተስማምቷል። እንደምታውቁት ገንዘብ የለንም። ለዚህ ደግሞ ቤንጃሚን የተባለ ሰው ተዋውቂያለው ወደ እሱ በመሄድ ገንዘብ እንጠይቀው ብሏቸው አንድ ላይ ወደ ቤንጃሚን ጋር መጥተዋል። ለራሱ ስለ ሶፍትዌር ብቻ የሚያውቀው ቤንጃሚን ደግሞ ያመጡለትን የነብሰ ግድያ ድርጅት ፕሮፖዛል ምንም ሊገባው አልቻለም። ከፕሮፖዛላቸው ይልቅ እሱ ጄን ፈልጓታል። እናም ቁጭ ብሎ እያወሩ በነበረ ሰዓት ግልጹን እኔ ጄን ፈልጊያታለሁ ከፕሮፖዛላችሁ በላይ እሱ አስባኛለች በማለት ለነማንቴ ይነግራቸዋል። ማንቲስ ደግሞ ይሄንን ሲሰማ ንቀት ነው በማለት በንዴት ወዲያውኑ ቢሮ ለቆ ወጥቷል። ጓደኞቹም ቢሆን ተከትለውት የመጡ ሲሆን የመጣነው ገንዘብ ለመጠየቅ እስከሆነ ድረስ እንደዚህ መሆን አስፈላጊ አይደለም፣ የፈለገውን ቢል መረጋጋት አለብን ሲሉ ማንቲስን ትክክል እንዳልሰራ ወቅሰውታል። እንደውም የባስ ብሎ ኪም ዶንግ ከናንተ ጋር አልሄድም እዚሁ ቤንጃሚን ጋር እቀራለሁ በማለት ጓደኞቹን ከርቶ ወደ ቤንጃሚን ጋር ሄዷል። ምሽት ላይ ማንቲስ እና ጄ እስካሁን ያጠራቀሙትን ገንዘብ በማውጣት ድርጅቱን በራሳቸው ብር ለመጀመር ወስነዋል። እናም በዚህ ስራ ቦታ ላይ ማንቲስ ራሱን ትልቅ ቦታ ላይ ያስቀመጠ ሲሆን ከሱ በታች ጄ ከዛ ሱሚን እንዲሁ ደግሞ ፑማን አድርጓቸዋል። ምንም እንኳን እነዚህ ሰዎች የከፈቱት ድርጅት ገና አዲስ ቢሆንም ሁሉም በየራሳቸው ዘርፍ ግን ትልልቅ ዝናን አትርፈው ስለነበር በርካታ የግድያ ጥያቄዎች ወደ እነሱ ጋር እየመጡላቸው ነው። እናም ካሰቡት በላይ ድርጅታቸው ስኬታማ መሆን ጀምሯል። ትዕይንቱ ሲቀየር ማንቲስ ወደ ዶክ ጋር መጥቷል። ለዶክም የከፈቱት ድርጅት እንዴት አሪፍ እየሆነላቸው እንደሆነ በሚነግረው ሰዓት ዶክ ይህንን ድርጅት ትቶ ማንቲስን የእሱ ድርጅት ውስጥ እንዲገባ ይጠይቀዋል። የዚህን ሰዓትም ማንቲስ በአሁኑ ሰዓት ማንም ጋር መቀጠር እንደማይፈልግና የራሱ ድርጅት ላይ ማተኮር እንዳለበትም ይናገራል። ይህ በእንዲህ እንዳለ ድርጅቱ ምንም እንኳን በሚገደሉ ሰዎች ቢጨናነቅም እስካሁን ድረስ ፑማና ሱሚን ምንም አይነት ሰው አልገደሉም። የሆነበት ምክንያት ደግሞ ሁሉንም ሰዎች ማንቲስና ጄ በራሳቸው እየገደሉ ስለሆነ ነው። ጄም ልጆቹ በዚህ ምክንያት እየተበሳጩ መሆኑ ገብቷት ለማንቲስ ሄዳ በምትነግሮ ሰዓት ማንቲስ አሁንም ምንም ሰው እንዲገሉ ሊልካቸው አልፈለገም። የሱ ምክንያትም ድርጅቱ ገና አዲስ ስለሆነ ምንም አይነት ስህተት መፈጠር አለበት ብሎ አለማመኑ ነው። አስበሸዋል እነሱ ልከን ሳያሳኩት ቢቀሩና የድርጅቱ ስም ቢጠፋ እነሱን መላክ አልችልም በማለት ነገሮችን በራሳቸው ለጊዜው መፈጸም እንዳለባቸው ይናገራል። የስራ ጫና የተደራረበባት ጄ ደግሞ በዚህ ሐሳብ ምንም እንኳን ደስተኛ ባትሆንም የዛን ቀን የግዴታ መገደል የነበረበት ሰው ስለነበር ሰውየውን ሄዳ ገለዋለች። ከዛም ሰውየውን ገላ ወደ ቦታዋ እየተመለሰች በነበረ ሰዓት የአገር ወንዶች ተራ የቤት ልጅ መስላቸው ዙሪያዋን ከቦ እያስቸገሯት ነው። ምንም እንኳን ወንዶቹ ሲያዩዋት ቁንጅናዋና ፊቷ የቤት ልጅ ቢመስላቸውም እሷ ግን ኃይለኛ ነብሰ ገዳይ ነች። ይህንንም በተግባር እያሳየቻቸው ነው። ይህ በእንዲህ እንዳለ ማንቲስ ወደ ዶክ ጋር በድጋሚ ሄዷል። ዶክም በአሁኑ ድጋሚ ማንቲስን ወደ እሱ እንዲመጣ ቢጠይቀውም ማንቲስ ግን ፈቃደኛ አይደለም። የዚህን ሰዓትም ዶክ ከጄ ጋር መስራትክ በጣም አደገኛ ነው ለምን እኔ ጄን ያልቀጠርኳት ይመስላል? ጄ ማለት መጥፎ ቅናት ባሪ ያለባት ሴት ነች። በችሎታ ከአንተም ሆነ ከሌሎቻችን እንደምትበልጥ ግልጽ ነው። ከዚህ በፊት ግን አለቃችንን ሳይቀር ልትገለው ሞክራ ነበር። አንተም ላይ ልትቀየርበት ትችላለች በማለት ጄ የማትጨበጥ አደገኛ ሴት መሆኗን ይነግረዋል። ወደ ጄ ጋር ስንመለስ አሁንም ድረስ ወንዶቹን ተራ በተራ መጠፍጠፋው አንቀጥላበታለች። የመጨረሻ ያለችውንም አንድ ልጅ አንገቱን ቀጭታ በምትገለው ሰዓት እነዚህን ሁሉ ወንዶች የላካቸው የእሷን አቅም ለመፈተን ሲል ቤንጃሚን መሆኑን ትመለከታለች። ቤንጃሚንም ገና ፕሮፖዛል ሊያስገቡ ሲመጡ በውበቷ ተማርኮ ሳለ አሁን ላይ ደግሞ ይሄ ችሎትዋን ተመልክቶ በጄ ላይ ከፍተኛ ፍላጎት አድሮበታል። እናም ፈቃደኛ ከሆነችም ወደሱ እንድትመጣም ጠይቋታል። በዚያን ቀን ማግስት ጂያር ፍዳ ወደ ቢሮ ትመጣለች። ማንቲሰም በዚህ ተናዶ አለቃ እንደመሆን እናንተ መቆጣጠር አለብኝ ስናገራችሁ ለምን ይደብርሻል በማለት ጄን ይናገራታል። የዚህን ሰዓትም ጄ ዶክ የተናገረው ነገር እውነት መሆኑን ያረጋገጠች ሲሆን፣ ትክክለኛው አለቃ የሚታየው ተፋልመን ስንሸናነፍ ነው በማለት ወደ ጣራው ላይ ለፍልሚያ ወጥተዋል። ሱሚንና ፑማ ደግሞ ወደ መሃል ገብተው እንዳይገላግሉ ሲባል ከቤት ውስጥ እንዲቆዩ ተደርገዋል። ማንቲስና ጄ ደግሞ ፍልሚያውን የጀመሩት ሲሆን ጄ ማንቲስን መሬት ላይ ለማንበርከክ ደቂቃ አልወሰደባትም። ነብሰ ገዳዮች ሳይቀር የሚፈሩት ነብሰ ገዳይ በጄ በቀላሉ ተሸንፏል። ከዚህ ሽንፈት በኋላ ጄ ቀጥታ ወደ ቤንጃሚን ጋር መጣለች። በፍልሚያው ለማንቲስ እሱ ተራ መሆኑን አሳይተው አሁን ከቤንጃሚን ጋር አንድ ላይ የሰራች ነው። በዚህም ቤንጃሚን የጄን ካራክተር ስለወደደው በእሷ ካራክተር አማካኝነት ጌም ሰርቶላታል። በሌላ በኩል ፑማና ሱሚንም ይሄንን ተመልክተዋል። ፑማም ለሱሚን እኛም ከቤንጃሚን ጋር ብንሆን ይሻለናል በማለት ወደ ቤንጃሚን አብረው እንድትሄድ ቢጠይቃትም እሷ ግን ለማንቲስ ታማኝ ሆና ለመቆየት ወሰናለች። ትዕይንቱ ሲቀየር ዶክ ወደ ማንቲስ ጋር መጥቷል። ለማንቲስም የሚገደሉ ሰዎችን ዝርዝር ከሰጠው በኋላ ዛሬም ድረስ ተስፋ ለመቁረጡን ለማሳየት ማንቲስን ወደ እሱ ድርጅት እንዲቀላቀል ይጠይቀዋል። ማንቲስ ደግሞ ምንም እንኳን ድርጅታቸው አንድ በአንድ ሰዎቹን እያጣ ቢሆንም አሁንም ድረስ ወደ ማንም መሄድ ፍላጎት የለውም። በአሁኑ ሰዓት ከእሱ ጋር ያለችው ብቸኛ ሰው ሱሚን ብቻ ነች። ዱግ ካመጣለት ሰዎች ማካከልም ለመጀመሪያ ጊዜ ጠንከር ያለ ስራ እንድትሰራ ለሱሚን ይሰጣታል። ሱሚንም ቢሆን ይሄ መጀመሪያዋ ስለሆነ ወደዛ ለመሄድ በጣም ጓጉታለች። ሆኖም ግን ወደ ቦታው ላይ ከመጣችው በኋላ ነገሮች እንዳሰበችው ሊሄዱላት አልቻለም። እንደ ተጠበቀውም ሰውየውን በደቂቃ ውስጥ ከመግደል ይልቅ ለራሷ ደካማ ሆና በቦታው ላይ የተደበደበች ነው። በዚህ የተናደደው ማንቲሰም አንድ ደቂቃ ይሰጣትና በአንድ ደቂቃ ውስጥ ሰውየውን ማትገለው ከሆነ በድርጅት ውስጥ የቀረችው ብቸኛ ሰው እሷንም እንደሚያባርራት ይነግራታል። ሱሚንም ይሄ ተነግሯት ደቂቃው መቁጠር ከጀመረ በኋላ ባላት አቅም ሁሉ እየተፋለመች እንድትገለው የተሰጣትን ሰው በመጨረሻ አንገቱን ቆርጣ መግደል ችላለች። በዚያን ቀን ማግስት የነብሰ ገዳዮች አጠቃላይ ስብሰባ ይደረጋል። በዚህ ቦታ ላይ ማንቲስ ሰዎቹን አንድ በአንድ አቶ ከሱሚን ጋር በመቅረቱ ሁሉም ሰው እያሾፈበት ነው። በተቃራኒው ጄ ደግሞ ቤንጃሚን በመደበላትና ራሷን ባወጣጣቻቸው ብዙ ሰዎች ተከባለች። ብዙም ሳይቆይ ዶክ ወደ ስብሰባው መሃል በመውጣት ንግግር ማድረግ ይጀምራል። አሁን ላይ ሁላችንም የምንመራበት ይሄ ህግ መነሳት አለበት። በዚህ ሀሳብ ላይ የምትስማሙ ሰዎች እነማናችሁ? በማለት ህጉ እንዲነሳ ዶክ ሀሳብ አቅርቦላቸዋል የዚህን ሰዓትም እንጂ ወደ መሃል በመውጣት ህግና ደንቦች በፍጹም መሻር እንደሌለባቸው ትናገራለች የመጀመሪያው ህግ በድርጅት ውስጥ መካተት እንዳለብን ያሳያል ይሄ ህግ ተሻረ ማለት ሕገወጥ ገዳዮች በየቦታ ይመጣሉ እነሱ ህጋዊ ገዳይ መሆናቸው ነው እናም እነዛ ህገወጥ ገዳዮች ደግሞ እኛንም ለመግደል ወደኋላ አይሉም ሁለተኛ ህግ ተነሳ ማለት ሰዎች ዝም ብለው ህፃናትን ይገላሉ በአጠቃላይ እነዚህ ህጎች ተሻሩ ማለት እኛ የለንም ማለት ነው። የግዴታ ህጎቹ ያስፈልጉናል በማለት የዶክን ሀሳብ ውድቅ አድርጋበታለች። ጄም ይሄንን ካለች በኋላ በክርክርም ሆነ በጉልበት ከሷ ጋር መግጣም የሚፈልግ ሰው ካለ ወደ መድረኩ ጋብዛለች። የዚህን ሰዓትም ማንቲስ ወደ መሃል የወጣ ሲሆን ጄም ገና ከመምጣቱ በአንድ ምት ብቻ መሬት ላይ ተጥለዋለች። ማንቲስም የጄይን መጣት ጠብቆ ከወደቀበት የተነሳ ሲሆን እንደዚህ የሆንኩትም እሷን ደስ እንዲላት ብዬ ነው በማለት ለሁሉም ይናገራል። ይበንዲ እንዳለ ጄ ከዛ ከወጣች በኋላ በመኪና ውስጥ ማንቲስን ከድቶ ወደ እሷ ለመጣው ፑማ ከዶክ ጋር ፋለም እንደምፈልግ ትነግረዋለች። በዚህ የነብሰ ገዳዮች ኔትወርክ ውስጥ ዶክ አሁንም ድረስ ከፍተኛ ቦታ የሚሰጠው ሰው ነው። ጄ ደግሞ ያንን ስምና ዘና ስለምፈልገው ከዶክ ጋር ተፋልማ ምንም መሆኑን ለማሳየት ነው። ይበ በእንዲህ እንዳለ ማንቲስ ማምቤሶ የተባለ ሰው ጋር መጥቷል። ይህ ሰው ማለት የጄ ቀድሞ አለቀዋ ነው። ማንቲስ ደግሞ እሱን እንዲገለው አንድ ሰው ትእዛዝ ሰጥቷል። ማንቲስ ግን ወደ ናምቤ ጋር ከመጣ በኋላ አንተም መግደል አልፈልግም አንተ ብቻ ከዚህ ከተማ ወጥተ ራስህ እንደብቅ አድራህን ማንም ሰው እንዳያይህ በማለት ናምቤን የመግደል ምንም ፍላጎት ስለሌለው በህይወት ለቆታል። ይህ ከሆነ ብዙም ሳይቆይ ዶክ ወደ ማንቲስ ጋር ደውሏል። ለማንቲሰም ጄ በደም የተቀባ ቢላ እንደላከችለት ይነግረዋል። በደም የተቀባ ቢላ ተሰጣችሁ ማለት የሰጣችሁ ሰው ከእናንተ ጋር መፋለም ይፈልጋል። ማንቲሰም ጄ ምን ያህል አደገኛ እንደሆነች ስለሚያውቅ ለዶክ ምንም አይነት ምላሽ ከመስጠቱ በፊት እሱን እንዲጠብቀው ቃል አስገብቶታል። አሁን ላይ የማንቲስ ፍላጎት ዶክና ጄ እንዳይፋለሙ አድርጎ በምትኩ እሱ ከጄ ጋር ለመፋለም ነው። ይህንንም ለጄ ሊነግራት በተደጋጋሚ ወደ እሷ ጋር በሚደውል ሰዓት አንዱንም ጥሪ ልታነሳለት አልቻለችም ያለው አማራጭም በሱሚን አማካኝነት የጄ ቀድሞ አዛዥ ናምቤሱ እንደሞተ የውሸት ዜና ማስነገር ነበረ። ማንቲስም ይሄንን እንዳረገ ጄ አለቃዋን ለመቅበር ወደ ቦታው ላይ በምመጣ ሰዓት በቀላሉ እሷን ማግኘት ችሏል። በቤት ውስጥም ቁጭ ብሎ በነበረ ሰዓት ጄ የእውነትም ናምቤሱን እንደገደለው ሲያስመስል ነበረ። የገደልኩት ሕጎቹን በመጣሱ ምክንያት ነው። ከአንቺ ጋር ለመፋለም በተደጋጋሚ ስደውል አንድም ጊዜ አላነሳሽም፣ እያለም የቀድሞ አለቃዋን እንደገደለ ለማሳየት በሚሞክር ሰዓት ናምቤሱ ወደ ክፍሉ በኩራት ይገባል። ይህም ማንቲስን በጣም አናዱታል። ናምቤሱን በህይወት ሲለቀው ከዚህ ራቅ፣ ማንም እንዳያየህ ብሎ አስጠንቅቆት ነበረ። ናምቤሱ ግን ይባስ ብሎ ሄዶ ዶክን አናግሮት የነበረ ሲሆን በአጠቃላይ ማንቲስ ስራውን በስርዓት እየሰራ እንደሆነ ለብዙ ሰዎች አሳይቷል። ማንቲስም ይህን እንዳወቀ ወዲያውኑ ወደ ዶክ ጋር መጥቷል። በእውነቱ ዶክ ማንቲስ ባረገው ነገር ተናዷል። ከጄ ጋር ለመፋለም ያንተ ምላሽ እየጠበኩ ነበረ። አንተ ግን የራስህንም ስራ በስርዓት መስራት አልቻልክም። አሁን የጄ ጄን አገኛታለሁ፣ እፋለማታለሁ በማለት ዶክ በንዴት ለማንቲስ ይናግረዋል። ማንቲስም በዚህ ጉዳይ በጣም ተጨንቆ የከተማዋን አደገኛ ነብሰ ገዳይ ጊልቦክሱን አግኝቷታል። ጊልቦክሱ ማለት የከተማውን ኃይለኛ አመራሮች በሙሉ ለብቻ የፈጀችው ሴት ነች። በአሁኑ ሰዓትም ከዶክ ወይም ከጄ መምረጥ አለበ ጄን የምትወዳት ከሆነ ዶክ እንግደለው ማትወዳት ከሆነ ያ እሷን መግደል አለብህ በማለት ጊልቦክሱ ከልምዷ ለማንቲስ ምክር ሰጥተዋለች። ማንቲስም ከዚህ ምክር በኋላ ወዲያውኑ ጄ እና ዶክ ሊገናኙ ወዳሰቡበት ቦታ መክነፍ ጀምሯል። በቦታው ላይም ተሳክቶለት ከጄ ቀድሞ ዶክን ያገኘው ሲሆን ዶክም ገና ጄ ከሊፍቱ እንደወረደች ሳትዘጋጅ ገላት አለው በማለት ለማንቲስ እቅዱን ይነግረዋል። ማንቲስ ደግሞ ጊልቦክሱ ከሁለቱ የግድ አንዱ መምረጥ አለብህ ባለችው መሰረት ጄን መርጧል። እናም ለጄ ወግኖ ከዶክ ጋር እየተፋለመ በነበረ ሰዓት ራሷ ጄም ወደ ቦታው ላይ የመጣች ሲሆን ጄ እና ማንቲስም ከዶክ ጋር ለብቻው መፋለም ጀምረዋል። ምንም እንኳን እጅግ አደገኛ የተባለው ማንቲስን በቀላሉ ማሸነፍ ብችልም በተመሳሳይ ሁኔታ ዶክን ለብቻው የምታሸንፈው አይነት ሰው አይደለም። እናም ለሁለት በሚችሉት አቅም ሰውየውን ለመቆራረጥ የሞከሩ ሲሆን፣ ሰውየው ግን ምንም የሚሞት አይነት አይደለም። ሆዱ ላይ በሳይፎ ወግተውት እንኳን በድጋሚ ተነስቶ ለመፋለም ይመጣል። ማንቲስ ደግሞ ይሄ በጣም ስለሰለቸው ያለውን አቅም በሙሉ በማሰባሰብ የቆራረጠው ሲሆን ጂም ድርሻዋን ለመወጣት እስከ መጨረሻ ተንፋሹን አቋርጣለታለች። ቀጥሎም ማንቲስ እምትፈልጊውም በሙሉ አገኘሽ፣ አሁን የበላይዋ አንችነሽ፣ እምትፈልጊው ስምም፣ ዝናም ይሄው ትችልሻለሁ በማለት ጂን እዛው ትቷት ይሄዳል። ጂ ደግሞ ማንቲስ የሁሉ ነገር ለእሷ ሲል ስላደረገላት እሷ ያደረገችውን እያሰበች በጸጸት እያለቀሰች ነው። ታሪኩም ይሄንን ተከትሎ የተወሰኑ ጊዜያቶችን ወደፊት ይሻገራል። ቤንጃሚን በመድረክ ላይ ንግግር ካቀረበ በኋላ በሚቀጥሉት ዓመታት ውስጥ ከዚህ በላይ ዝነኛና ሀብታም እንደሚሆኑ ለጄ እየነገራት ነው። ምስኪን ቤንጃሚን ጄ ግን ቀጣዩ ኢላማዋ የሚገደለው ሰው እሱ እንደሆነ አላወቀም። ቤንጃሚንም ለወደፊቱ ጥሩ ጥሩ ነገሮችን እያለመ ወደ መኪናው ገብተው እየሄዱ በነበረ ሰዓት አንዲት ሴት በመንገዳቸው ላይ ትገባለች። ይቺ በመንገዳቸው የገባችው ሴት ሱሚን ነች። መኪና ውስጥ ደግሞ ሹፌር መስሎ የተቀመጠው የእኛ ምርጡ ማንቲስ ነው። እውነት ግን ማንቲስና እንጂ የተጣሉ መስሏችሁ ነበር። እውነት እነ ፑማ ማንቲስን የሚከዱት መስሏችሁ ነበር ወይ? ብቻ ማንቲስ ይመቸው፣ የሚገርም እቅድ ነበር። በመጨረሻም ቤንጃሚንን ቻው ቻው በሉት።